ሰሜን ወሎ ዋላ ደላንታ የሚባል አውራጃ ውስጥ ወይም ወረዳ ውስጥ ነው። እዛ ከሰባት ዓመት በኋላ ወደ ምዕራብ ጎጃም በዛ ጊዜ ምዕራብ ጎጃም ነበር። አሁን ደግሞ ቤኒሻንጉል ሆኗል። መተክል ዞን ነው። እዛ ነው ቁርአን የቀራሁት መጀመሪያ። እዛ ቁርአን ቀርቼ ትንሽ ወደ ኪታብ በምሻገርበት ጊዜ እናቴ እዛ ወሎ ነበረች፣ ና አባቴ ናቸው ወደዛ ይዞኝ ሄዱት። ራማጫውና መላለስ ነበረ። አንድ ጊዜ ከናቴ አንድ ትነበረ። ኋላ እዚህ ደቡብ ወሎ የልማ አካባቢ የነበረ እዛ መጣ ማለት ነው። ቁርአን እና ፊቄ ተጀመርኩ። በኋላ ደቡብ ወሎ ቃሉ የሚባል አካባቢ ሸሙሐመድ ዥዲን የሚባሉ ታዋቂ አልሚ ነበሩ። ና ሸሪካ እሳቸው ጋር የፊቅ ለሶስት አመት ያህል እዛ ቆየሁኝ። ከዛ በኋላ የሰባሰባት ችግር መጣና አካባቢው ያው ምግብ ጠፋ። ስለዚህ ስንራብ እንደገና ያው አባቴ ጋ ጎጃም በጣም ጥጋብ ነው ማሻአላ፣ እዛ ሄድኩኝ። እዛ ደግሞ ያው ሌላ ሸህ ነበሩ፣ ሸህ አደማኒ የሚባሉ እሳቸው ተፈናቅለው አገኘኋቸው። ቁርአን የቀራሁት እሳቸው ጋር ነበረ። በእሳቸው ጋር የእሳቸው ተማሪ የሆኑ ሹማመር ካሚል የሚባሉ አሁንም አሉ። እሳቸው ጋ ፍቄ ቀራሁኝ ማለት ነው። አንዳንዴ ቋንቋ ሰዋሰዎችን ምናም ጭምር እዛ አንድ አምስት አመት እሳቸው ጋር ቆየሁኝ። ከዛ በኋላ ወደ ጎንደር ክልል ወረታ የምትባል ከተማ ላይ በዛ ወተን ገጠር ውስጥ አርባ አንባ የምትባል አካባቢ ላይ የቋንቋ ትምህርት ናህው የሚባለውና እሱን ለሶስት ዓመት ያህል እዛ ቆየሁኝ። ከዚያ እንደገና ተመልሼ ያው መተከል ሄድኩኝ። እዛ ሻህመድ መሐመድ የሚባሉ ታዋቂ ሙፈሲር ነበሩ ላይርሃማቸው። እሳቸው ጋር ለመጀመሪያ ጊዜ ተፍሲሩን እዛ ቀረሁኝ። ከዛ በኋላ ወደ አዲስ አበባ መጣሁኝና እዚ ያው ሀጂ ራፊ ታላቁ መሐዲስ ጋር ቁጥበት ሲታ የሚባለውን ተፈራሁኝ በተጓዳኝም ደግሞ ጠዋት ጠዋት ከሀጅ ሳኔ ሀቢብ ጋር እሳቸው በተፍሲር በጣም ታዋቂ ነበሩና ተፍሲሩን መድገም አለብኝ ብዬ ከእሳቸው ላይ እንደገና ደገምኩት። ዝመጥች ማለት ነው። ከዚያ በኋላ ያው ሌሎች በተጓዳኝ የተለያዩ ትምህርቶች ታረኩ በኋላ ወደዚያ ወደ ሀገሬ ተመልሼ ማስተማር አለብኝ ብዬ እያሰብኩ እያለሁኝ እንዳልመለስ ከለከሉኝ እና ሀጂሳኒ እና ሀጂራፊ ምክንያቱም የዚያ ጊዜ ሰው አልነበረም እዚህ የሚያስቀራ ና እዚህ እኛ ታያለህ። ሀጂሳኒ ብዙ ስራ ይበዛባቸው ነበረ። ሀጂራፊ እንኳን ማሻ አላህ ቀን ሙሉ ነበር የሚያስተምሩት። እኛ አሁን አንዲ ዋና የሀገሪቱ ከተማ ላይ በቂ ሰው ሳይኖረን ወደ ክፍለ ሀገር መላክ አንችልም። እዚሁ ማስተማር አለብህ ብሎ አስገድደው አንዋር ውስጥ እንዳስተምር መደቡኝ ማለት ነው እና አንዋር ውስጥ እንግዲህ እዚያው ትምህርቴንም እየጨመርኩም እንደገና እያስተማርኩም ለአስራ አምስት አመታት ያህል አንዋር ውስጥ አስተማርኩኝ ማለት ነው ወያኔ እስከሚመጣ ድረስ፣ በደርግ ጊዜ ማለት ነው። ከዛ በኋላ ወያኔም መጣ እንደገና ያው ደህና ዲያዋም ተነቃቃ ከዚያ ያው ወያኔ ተጠናቆለ ነው ወጣት ድርጅት የሚባል አቋቁመን ነበረ። የነበርኩ መሞራው ና ያን ድርጅት በጣም እያደገ ሲመጣ ፍርሀት ተሰማቸው ና ያዋክቡን ጀመር ማለት ነው። በዛ ሁኔታ ላይ እያለን አንድ አራት አመት ከሰራን በኋላ ያው ኦምራ ብዬ ሄድኩኝ ወደ ሳዑዲ። እዛ ደርሼ ለአስራ አምስት ቀን ልመጣ ነበር። እዛ እንዲያለሁኝ ዜና ሰማን ምን የሚል ከአዲስ አበባ ዛሬ ተሽብሮ ነው የዋለው። ረመዷን ነበር ጅሙዓ ቀን ዛሬ አንዋር መስጅድ ዘግጅ ተተኩሶ ሰው ሞቶ ብዙ ሰው የታሰሩ የሚል ዜና ሰማን ማለት ነው። እኔን ነበር ዋና የሚፈልጉት፣ ሌሎችንም አሉ የሚባሉት ና ሀጅ ወሌ ና ሀጅ ዙበይር ኮሚቴ አስተዳደር በሙሉ አሰሯቸው። እኔ በዛው ቀረኝ ማለት ነው። ቤተሰቡም የሚያቀኝ ሁሉ እንዳትመጣ ተንኋን ዋናው ተፈላጊ ተባልኩኝ። እዛ ያው ሳናስበው ቅያሬ ልብስ እንኳ ሳኒ ስደተኛ ሆነን ቁጭ ያልን ማለት ነው። እዛ አንድ ዓመት ያው ከስምንት ወር የሚሆን እየተደበቅን እዛ ደግሞ ያስቀመጡም ታልተደበቅ ተቀመጥነው። በኋላ በመጨረሻ ያው አንድ አዛን ሲል አጠገባችን መስጂድ ነበረች እዛች ኖረብ ሰው እጅ መጣለሁ ሲል በር ላይ ያዙኝ። የወረወሩን እዚህ መጠን በድብቅ የሆነ ቦታ ተደብቄ እንደገና በሌላ ስም ተስቦ ትናወጣሁኝ ፓስፖርት አውጥቼ መልሼ ው ተዚያ ቤዛ ተላከልኝ ተመልሼ ሄድኩኝ ማለት ነው። እና ከዚያ ሀያ ሶስት አመታት ነው ሳውዲ ላይ በዚያ የቆየሁት ማለት ነው። ከስንት ጀምሮ ማለት ነው? ወያኔ የግባ ምንድን ነው ሰማንያ ሶስት ነው አይደል? አራት አመት ተጨምሮ ሰማንያ ሰባት አካባቢ ማሄር ነው። ከዚ በኋላ ያው ሀያ ሶስት አመታት እዚያ ቆይተን ሁለት መጣት ተተባላ በኋላ ደግሞ መተን አሁን ወደ ሰባት አመት እያደረግ ነው እዚህ እና በአጭሩ ጊዜ እንዳይፈጅብን ይህን ይመስላል ያው የትምህርት ሂደታችን ነው በአጠቃላይ ሀያ ሁለት አመታት ጨርሽ ያለሁ በዲን ትምህርት ላይ ማለት ነው። በመማር ብቻ በማስተማር አሁን ወደ አርባ ዓመት አልፏል። ማሻላህ በጣም ደግሞ የምትታወቁት በቁርአን ተፍሲር እውቀት ነው እና ሌላ